ጤና ስለን ወደ ሰዓቱ ስፖርት ዜናዎች ዜናዎችን አልፋለን። ከዜናዎቹ ጋር ነዋ ይመራኝ። በቅድሚያም የኢትዮጵያ ፕሪምየር ሊግ የስድስተኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታው ዛሬ በተለያዩ ከተሞች ይካሄዳሉ። በአዲስ አበባ ስታዲየም ደደቤት ከኢትዮ ኤሌክትሪክ፣ መከላከያ ከጅማ አባቡና የሚጫወት ሲሆን ቅዱስ ጊዮርጊስ ከሲዳማ ቡና ይርጋለም ላይ እንዲሁም ኢትዮጵያ ቡና ከወላይታ ዲቻ በሶዶ ከተማ የሚያደርጉ ጨዋታ የሚጠበቅ ነው። ፋሲል ከተማ ሐዋሳን በፋሲለደስ ስታዲየም ሲያስተናግድ፣ አዳማ ከተማ ከወልዲያ ከተማ በአበበ ቢቂላ ስታዲየም በአዳማ ይካሄዳል ጨዋታው። ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ በድሬዳዋ ስታዲየም የሚጫወቱ ይሆናል። አዲስ አበባ ከተማ ወደ አርባ ምንጭ ተጉዞ ጨዋታውን ያከናውናል። ፕሪሚየር ሊጉን ቅዱስ ጊዮርጊስ ና ሲዳማ ቡና በ10 ና በ9 ነጥብ የሚመሩ ሲሆን፣ ዛሬ የሚደረጉት ጨዋታዎች አሸናፊ የሚሆነው መሪነቱ ለማጠናከር ወይም ለመረክ የሚያስችል መሆኑ ከወዲሁ ትኩረትን ስቧል። ባለፉት ሳምንት ከተካሄዱ ስምንት ጨዋታዎች ስድስቱ ባቸው ውጤት መፈጸማቸው የውጤት መቀራረብ ፈጥሯል። በዛሬ ጨዋታዎች አሸናፊ የሚሆኑ ክለቦችም የደረጃ ሰንጠረዥ ላይ መሻሻል ይፈጥራሉ ተብሎ ይጠበቃል። የኢትዮጵያ ፕሪሚየር ሊግ ከሀያ አመት በታች ና ከ17 አመት በታች ውድድሮች ትናንት በይፋ ተጀምሩ። ከሀያ አመት በታች ትናንት በተካሄዱ ጨዋታዎች ኢትዮ ኤሌክትሪክ ከኢትዮጵያ መድን ያደረጉ ጨዋታ አንድ ለአንድ ሲጠናቀቅ፣ አዳማ ከተማ ኢትዮጵያ ወጣቶችና ስፖርት አካዳሚ ና ሁለት ለአንድ ማሸነፍ ችሏል። ወላይታ ዲቻ ኢትዮጵያ ቡናን አንድ ለምንም ረቷል። ድሬዳዋ ከተማ ከቅዱስ ጊዮርጊስ ያደረጉ ጨዋታ ደግሞ ያለ ግብ ተጠናቋል። ዛሬ መከላከያ ከደደቢት እንዲሁም ደግሞ ኢትዮጵያ ንግድ ባንክ ከሀዋሳ ከተማ ጨዋታቸውን የሚያደርጉ ሲሆን መከላከያ ከደደቢት ለመጨረሻ ደቂቃዎች ላይ ይገኛሉ። እኛ ስቱዲዮ እስከገባን ድረስ ጨዋታው ያለምንም ግብ እንደቀጠለ ነበር። ከ17 አመት በታች ደግሞ ዛሬ ጨዋታው ሲካሄዱ ነው ያለ ከቅዱስ ጊዮርጊስ እንዲሁም ደግሞ 7 ሰዓት ላይ ከአሁኑ የተጀመረ መከላከያ ከኢትዮጵያ ንግድ ባንክ ጨዋታቸውን እያደረጉ ይገኛሉ። በሀገር አቀፍ ደረጃ ለሚካሄዱ አትሌቲክስ ውድድሮች የወጡ የውድድር መማሪያዎች ሊሻሻሉ እንደሚገባ የአዲስ አበባ አትሌቲክ ፌዴሬሽን አስታወቀ። ለታዳጊ ወጣቶች ፕሮጀክትን በቂ ድጋፍ ሊደረግ እንደሚገባ ነው ያስታውቀው። የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ የውድድሮቹን ሚኒማ የማሟላት ተወዳዳሪ መሳተፍ እንደሚችል ገልጿል። ለተተኪ ሴቶች ስልጠና የሚሰጠው ድጋፍ ለማሳደግ መታቀሉ ነው የተገለጸው። ዝርዝሩን ሰለሞን ገብረ እግዚአብሔር አዘጋጅቶታል። የአዲስ አበባ አስተዳደር አትሌቲክስ ቡድን በሀገር አቀፍ ውድድሮች ያስመዘግበ የነበረው ውጤት እየቀነሰ መጥቷል። ከክልሎች መጠናከር ባሻገር ሌሎች ምክንያቶችም መኖራቸውን የፌዴሬሽኑ ውስጥ መቶት ኃላፊ አቶ እንግዳ ወርቅ ዳንኤል ይገልጣሉ። በሀገር አቀፍና ከኢትዮጵያ አትሌቲክስ ፌዴሬሽን የሚወርዱ የውድድር ደንቦች የአዲስ አበባን አትሌቲክስ ፌዴሬሽን ያለውን አቅምና ያለውን ክለቦች ለመጠቀም የሚደረገው ጫና ራሱ ራሱን የቻለ አንድ ተጽዕኖ ነው። ከታዳጊ ፕሮጀክት ፕሮግራም ጋር በተያያዘ ማለት ነው። ያ ራሱ ራሱን የቻለ ተጽዕኖ አሉ። በሌሎችም በገንዘብ ድጎማዎች ለአዲስ አበባ የሚደረገው ድጋፍ አነስተኛ ነው። የውድድሮች መመሪያና ደንቦች ሚዛናቸውን የጠበቁ መሆናቸውን የኢትዮጵያ አትሌቲክ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ቢሊልኝ መቆያ ያስረዳሉ። በመላው ኢትዮጵያ ሻምፒዮና ታግድ የሆኑ የታገዱ ክለቦች አሉ ከተገቢ ይነጋ ያም ደግሞ የክልሎችን አቅም ማጣጣም ጋር ተያይዞ የተቀመጠ ነው። ያም በወጣቶችና ስፖርት ሚኒስቴር የወጣ ህግ ነው። እኛ ውድድሩን እናካሄዳለን። ተገቢነቱን ህግ የሚያወጣው ደግሞ ወጣቶችና ስፖርት ሚኒስቴር ነው። ለፕሮጀክት የምናገኘው ድጋፍ ካዲዳስ በጣም ቁጥሩ ውስን ነው። ለምሳሌ ኦሮሚያል፣ አማራ፣ ደቡብ፣ ትግራይ ብለሽ ሌሎችም ክልሎች ጋር ስንመለከት ትላልቅ ፕሮጀክት አላቸው መቶ ሰላሳ መቶ አርባ ፕሮጀክቶች ያሏቸዋለሁ ለነዛውን ስምንት ሰባት ስድስት ድጋፍ ነው የሚደረገው አዲስ አበባ ደግሞ የፕሮጀክቱ ቁጥሩ አነስተኛ ነው ስለዚህ አንድ ፕሮጀክት ነው ድጋፍ የምናደርገው ወደፊት የድጋፋችን መጠን እያደገ ሲሄድ የፕሮጀክቱን ድጋፍ መጠንም እየጨመር እንሄዳለን ሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው